አንተ ውልክ ዛሬ ፕሮግራም አለና፣ የሚመጣ ሰው አለ። አትረብሻኝ። አሁን የመጣሁበትን አላማ እየነገርኩሽ ነው። ልጅሽ የደብለው ፕሮግራም ከጠየቁሽ ትነግዳቸዋለሽ

እግዚአብሔር ልጁን ልታረጉብ ነው፣ እባክህ። ይኸውልህ ፊቱን እንዳይዋጭር ጠፍሩን እየቆረኩለት ነበር እና የተኛት ቀስቀስ መብናት ልቁረጥለት። እያይሽኝ ነው? እኔ ልጅ አየ ዝም ላይ ጎበዝ ነኝ። ፋሚሊ እቺ እሺ፣ አንድ ሳምንት እኔ ጋር ቆይቶ፣ ሳምንት ሙሉ ነው፣ ስንት ቀን ሙሉ አንቺ ጋር ቆይተዋል። ስለዚህ እኔ ደግሞ ለአንድ ሳምንት እኔ ጋር የቆያል ማለት ነው። ከአንድ ሳምንት በኋላ እመጣልሻለሁ። በጣም ነው እንደምትቀለደው መብት እንዳለሽ ምን እንደሆነ ከእናቱ ነጥቀጡት ገና ራስ ልጅ ጡት የማይጠባ ምናምን ወተት እገዛለታለሁ ምን አንተ ውስጥ ምን ልታረገው ነው ምን ልታረገው ነው ወተት አጠጣው ወተቱን ለራስ ጠጣው የእኔ አባት የእኔ ቡችላ አባት የእኔ ፍቅር በቃ እስከ ሰዓት ካየኸው በቃ ከዚህ በእናትህ ልቀቀው ሩታ በቃ እንገናኛለን፣ መልካም ጊዜ ይሆንልን። ኧረ እባክህ እንዴ፣ ሙል እንዴ፣ ይሄ እስካሁን እየቀለድክ ነው መሰለኝ። እና ቁጭ በይ፣ አበዛኸው እንዴ! እሺ እንዴ፣ ልጁን ትይዣታለሽ። ሩታ ማይቀል ለቀላቀል እጄን አምጣ፣ እጄን ስጠኝ። ሩታ ለአንድ ሳምንት እኮ ነው የሚቆይ። አይቻልም፣ አይደለም ለአንድ ሳምንት ለአንድ ሰዓት ይዘኸዋል፣ ትሄድ የሚያማ ጋር አይቻልም። ተከፈለግሽ ማለት ነው እየተመላለስክ እያየው አደለ እንደፈለግ ስለዚህ በቃ እሱን አልከለከልኩማ ከልክያ አለው እሱን አልከለከልኩም ነው አይደለም እየመጣ እየተመላለስክ እያየው ሆኖ የት ነው የምትወስደው ይህንን አራስ ልጅ እኮ አንዴ ስም ነው

ቁርጥ አፍንጫው አይኑ አስተኛኘቱ የምሬ ነው። ጌታ እኔን ቁርጥ ነው ይመስለውና ራሴን ኮፒን ያደረግኩት ለማንኛውም። አቤት በእውነት እኔም ልጅ እያለው እንዲህ ነበርኩ። እዚህ አቅፈው ቆም ሁን ማለት ነው። ልንጣላ ነው። ልጁን ማለት ነው። እገጭሻለሁ አሁን እዛ ከዛ ትተኛለሽ፣ እኔ እሄዳለሁ። አንቺ እንደገና ሐኪም ቤት ለሐኪም ቤት ማዘዋወርበት እንትን አቅም የለኝም። አሁን ዋና ይዤው እሄዳለሁ። ከአስራ አምስት ቀን በኋላ በጣም ፈረንጆች አላየሻቸውም ይህ ውሃ ውስጥ ማለት ነው። ገና እኮ ነው። ትንሽ እነሱ ቢያንስ ቀና ቀና ሲሉ አራስ ልጅ እነሱ አንዱ አንዱ ነው በቂ። ካንዱ ወር በኋላ ዋና ይለመመላል። የትኛውን ውጭ ሀገር ያለ ልጅ ማለት ነው። የኔ ልጅ ደግሞ ማለት ነው እንደ ውጭ ያነው ነው። ለማ እንዲኖር ነው ፈልገው። አይቻልም። እኛ ሀገራችን ባህል ወግ አለን። በስነ ስርዓት ወጉን ማታቀውለሽ። በጣም ወጉን ካወቅሽ ታዲያ አቋል ነው በደንብ። ለምን ወለድሽ እንዴ? አሁን እኔ ከሀገሬና ከባህሌ እያጣላችን ያለችው እኔ በአንድ ወር ዋና አለማምደዋለሁ። ከዛ ልክ አንድ ሶስት ወር ሲሆኑ ደግሞ ማለት ነው በእግሩ ከሄደልኝ ወክ ምናምን ነገር አብሬ ነው እጁ ደግሞ ማለት ነው ግን ጠፍሮ ምንድነው

እኔን ጤነኛ ነህ? አዎ ጤነኛ ነኝ። ኧረ እኔ ጤነኛ ሰው የለም። እግዚአብሔር ይመስገን ልጄ ደግሞ ከመጣ በኋላ ወደዚህ ምድብ ማለት ነው ጤናዬ ብዝት ብሏል። ፈጣሪ ክብሩን ጠቅልሎ ይውሰድ። መድኃኔዓለም አንዴዬ ማለት ነው። የምሬን ነው ጌታ በምድር ላይ አሁን እንደኔ ደስተኛ ሰው የለም እና ለደስታዬ ምንጭ ደግሞ ይህን የመሰለ ልጅ አግኝቻለሁ። ያው ብዙ ልፋቶች ልካሞች ቢኖሩትም እንደዛን ልፋትና ድካሙ ውስጥ ተቋቁሜ ምናምን ስድስት ወር ሙሉ ስድስት ወር ነው፣ አራት ወር ሙሉ ለፍቼ ለመጨረሻም ተሳካልኝ ማለት ነው ምን

ግን በቃ ወግ ነው፣ ባህል ነው ተብዬ ስባል ተቀበለ። አንተ ግን ምን ትነጠንጠው? ልጁን በቃ በቃ ከዛ ይቆረጣል። ከዛ ሻወር ይወስዳል። ከዛ በፊት እናቴ ልጅ ስታስገሳ እንዴት ነበረ?

እንደኔ ክፉ ሰሞኑ የእውቀት ማነስ የእውቀት ማነስ። አሁን ይሄ ገና ራስ ነው፣ እግሩን አልከፈተ መሸክም አይቻልም። እሺ፣ በፊት ለፊት ገባ። እግሩ ገና አልጠነከረም፣ ይቀጫል እኮ በፊት ለፊት። ፈረንጆች እንደዚህ የሚሉት ነገር አለ አይደል? እንደዚህ በቃ፣ እንደሱ ያዘው። አልፈልግም

ለማንኛውም ፋሚሊዎቼ አንዳንድ ጊዜ ምን አለ መሰራቸው፣ አንድ ምክር ልምከራቸው። ልጅ ይወለድ፣ የእግዚአብሔር ስጦታ ነው፣ የሚያሳድገውም እግዚአብሔር ነው ከኛ ጋር እኛም ኃላፊነት እንዳለብን ሆኖ ማለት ነው። ግን ደግሞ ማለት ነው ይሄ ለልጅ አሁን ለምሳሌ እንዴት ነው በቃ ሁሉ ነገር ላይ ጥንቅቅ ካልን ለሚበላውም ለሚጠጣውም፣ ወይንም በቃ ስንይዘው ምናምን በጣም ይሆናል፣ አይደለ? የምንጠነቀቅ ከሆነ መጥፎ ነው። የምሬ ጌታ ጌታን እና ነፃነት ሊኖራቸው ይገባል። በነፃነት ፈታ ብለው ተዝናንተው ሪላክስ አድርገው ከልጅነታቸው ጀምሮ ማድረግ አለባቸው ባይ ነኝ፣ እንደ እንደኔ ማለት ነው። አሊያም ግን ነቃ ያሉ ልጆች አይሆኑም። ለምን? እንዴ ሩታ ምን ነው እሺ አንዴ ላውራበት ለምን እንደሆነ ልንገራችሁ ከኛ በላይ እግዚአብሔር እንደዚህ ልጆች ፈጥሯል አይደለ ስጣን እግዚአብሔር ነው የፈጠረውም እሱ ነው ስለዚህ ከኛ በላይ እሱ ይጠነቀቅላቸዋል እያንዳንዱን ነገር ማለት ነው እና እኛ ግን በዚህ ልክ ነው ሩት ጨካኝ ነሽ፣ ማርያም ጨካኝ ነሽ። እሺ እና ማለት ነው ያው ከኔ ምክር አይጠበቅም፣ ግን ከኔ በላይ ናችሁ። አብዛኛው የኛው ኦዲየንሶች ማለት ነው ፋሚሊዎቼ፣ ስልኬን ባይ ዘ ወይ ሳየው ከ30 ዓመት በላይ ይበዛልና አብዛኛው ሰው የወለደ ልጆች ያሉት እናት አባቶች ናችሁ። ይሄንን ቪዲዮ መታየት ሰዎች ማለት ነው። ስለዚህ ከኔ በላይ ስለምታውቁ ለእናንተ መንገር አልችልም። ግን ደግሞ በተረዳውትና ባየውት ልክ አሁን ብዙ ጊዜ ለምንድ ነው ፈረንጆች የፈረንጅ ልጆች ቶሎ ነቃ ይላሉ? አክቲቭ ነው ጭንቅላታቸው ለምንም ነገር ምናምን እና ያ የሆነበት ምክንያት ምንም አይደለም። ከልጅነታቸው ጀምሮ በቃ በአስራ አምስተኛው ቀን ወይ በወሩ ዋና አገንዳ ላይ ሊለቋቸው ይችላሉ፣ ወርውረው ማለት ነው።